ኖ ልጆቹ እንኳን የሚሰራውን ነገር አክቲቭ ሆኖ አልተቀበሉትም። ግን እሱ ለመቶ ዓመት ራይ ጣውላ ይቀጠቅጥ ነበር፣ እየቀጠቀጠ የሚቀባውን ነገር እያዘጋጀ፣ ግን ይሳለቁበት ነበረ። አሁን ባለሽበት ቦታ እየተሳቀብሽ ነው፣ በርቺ። አሁን ባለህበት ቦታ ሰዎች እየናቁ ለውስጥ፣ በርታ። አሁን ባለህበት በትዳር ውስጥ ንቀት እያደረብ ነው፣ በርታ። እግዚአብሔር የተናቀውን ለብዙ ክብር ይመርጠዋል። አሌሉያ! እንደ እግዚአብሔር ያለ ጨብጥና በሞገስ ታዛችኋለሁ በለው። እስኪ እነዛ አውሬዎችን ታዛችኋለሁ በላቸው። እነዛ እግዚአብሔርንም ሰውንም የማይፈሩ ሰዎች ይታዘዛሉ በል። እነሱ እነዛ እግዚአብሔር የሌላቸው ሰዎች ይታዘዛሉ። ላብሽን የበሉ ሰዎች ይታዘዛሉ። ሐቅሽን በልተው ያሳዝ ያስለቀሱ ያሉ ይታዘዛሉ። እስኪ ይታዘዛሉ በለይ ሰብጠውና ሳይወድ በግዱ በለው። አንኳክቶ አምጥቶ ይሰጥሃል፣ ይቅርታም ይጠይቀሃል። ለማን እንደሆነ ለሰላሳ ሰው ተፈጸመ። እግዚአብሔር ተዋጊ ስሙም እግዚአብሔር ይባላል። አቃተኝ ያልከው ነገር እግዚአብሔር ይፈርዳል። በጣም አቅም ያጣህበት ነገር እግዚአብሔር ይፈርዳል። አልቻልኩም ብለ የጣልከውን ነገር እግዚአብሔር ይፈርዳል። ይሄ ከኔ በላይ ነው ያልከውን ነገር እግዚአብሔር ይፈርዳል። በቃ ማቆም ፈልገህ አልቆም ያለ ነገር እግዚአብሔር ይፈርዳል። በቃ ይሄ ነገር በኔ ሕይወት መቀጠል የለበትም ብለህ ያቆምከውን ግን እያስቸገረ ያለ ነገር ዛሬ ይቆማል። እሺ፣ በጌታ በኢየሱስ ስም አነባለሁ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ኖህ ግን በእግዚአብሔር ፊት ምንን አገኘ? አንተ በእግዚአብሔር ፊት በጣም የገር የሚገርም ሞገስ ስታገኝ እግዚአብሔር የማይታዘዘውን ነው የሚያዝልህ። አንደኛ እግዚአብሔር በኖ በጣም ስለታመነበት እጅግም ስለተማመነበት አንድ ኃላፊነት ሰጠው። ምን አለው? ስለ መቶ ዓመት ራእይ ሰጠው። የመቶ ዓመት ራእይ ምንድን ነው ሲባል ህዝብን ላጠፋ ነው አለና ህዝብን መሸሸጊያ መርከብ ስራ አለው። እግዚአብሔር ሞገስ ብቻ አይደለም ሲያምንብህ። ልጅ ሲሰጥ እንደምታሳድግ ሲያምንብህ ነው። ቤት ሲሰጥ እንደምትተዳደርበት ሲያምንብህ ነው። ትዳር ሲሰጥ እንደምታስተዳድር ሲያምንብህ ነው። አገልግሎት ሲሰጥ እንደምትመራ ሲያምንብህ ነው። የቢሮ ሰራተኛ ስትሆን እዛ ቦታ እዛ ወንበር ታማኝ እንደምትሆን ሲያምን፣ እሱ አምኖ ካልታመንክ ግን ይወሰድብሃል ኖ እግዚአብሔር የልቡን ምስጢር ነገረው። እንደገና እግዚአብሔር ደግሞ ለኖህ የልቡን ነገረው። ምን ብሎ ይቺን ምድር ከማጥፋቴ በፊት ለአንተ ብቻ ነው እምነግረዋለው መርከብ ሥራ። ነው እግዚአብሔር ፊት ሞገስ አግኝቶ መርከብን እየቀጠቀጠ ብዙ ሰው ይስቅበት ነበር። ብዙ ሰው ይሳለቅበት ነበር። አንተ ጅል ነህ እንደ ይሉት ነበር። አንተ አንተ ማታውቅ ሰው ነው እያሉት ይስቁበት ነበር። ዛሬ የተሳቆበህ ሰዎች ነገ የተሳቁበት ሰዎች ሰነሞር ተነጎዳ የተሳለቁብህ ሰዎች አንተ መሸሸጊያ ትሆናቸዋለ። አይረባም ከእንግዲህ ሲባላ በቃለት አዋጅን ገልብጠ ጣልቃ ገባ ድንገት እንደ ሮጠም ጠላት አልደረሰብኝም። ለጥርሱ ንክሻ ጌታ የሆነ ሰው የተናቀ ሰው ብዙ ሰው ይመግባል። ኖ ልጆቹ እንኳን የሚሰራውን ነገር አክቲቭ ሆኖ አልተቀበሉትም። ግን እሱ ለመቶ ዓመት ራዕይ ጣውላ ይቀጠቅጥ ነበር። እየቀጠቀጠ የሚቀባውን ነገር እያዘጋጀ ግን ይሳለቁበት ነበረ። አሁን ባለሽበት ቦታ እየተሳቀብሽ ነው፣ በርቺ። አሁን ባለህበት ቦታ ሰዎች እየናቁ ለውስጥ፣ በርታ። አሁን ባለህበት በትዳር ውስጥ ንቀት እያደረብ ነው፣ በርታ። እግዚአብሔር የተናቀውን ለብዙ ክብር ይመርጠዋል። መናቅና ታገኝ ነው። ሰዎች ሲንቁ እግዚአብሔር ወዶሃል ማለት ነው። ሰዎች ሲጠሉ እግዚአብሔር ወደሃል ማለት ነው። ሰዎች ወንበር ሲከለክሉ እግዚአብሔር ወንበር ሰጥቷል ማለት ነው። ዛሬ የሰው እጅ ይቆማል፣ እግዚአብሔር እጅ ጀመረ። በጣም የገረመኝ እሱ እኮ አይደለም ኖ፣ በእግዚአብሔር ፊት ሞገስ አግኝቶ እግዚአብሔር ለኖ ሚስጥር ነገረው። እግዚአብሔር ሚስጥረኛ ያርገ ምን ከዚህ በፊት ወይንም የወደፊት ዴስቲኒ ምን እንደሚሆን ለኖ አሳየው። እግዚአብሔር ሚስጥር ይግለጥልህ። እግዚአብሔር ዓይንህን ይክፈትልህ። እግዚአብሔር እንደ ጓደኛ ያውራ። እግዚአብሔር እንደ ሚስጥረኛ ያውራ። እግዚአብሔር ስለቤት ቤት ይንገር። ከአንተ ምንም አይሰወረበ። አንዳንድ ጊዜ እያገለገልን እኛ ማናቀው ነገር ወደ ቤታችን ይመጣል። ዳዊት እንደዚህ አለ፣ ይሄንን እግዚአብሔር አላሳየኝም አለ። ምድር ስትቃጠል አገኛትና ይሄንን እግዚአብሔር ለኔ ምን አላለም ሁሉን ገልጦልኛል፣ ይሄንን ግን ምን አላለልኝም፣ አልገለጠልኝም። እግዚአብሔር አንዳንድ ጊዜ ሳይገልጥልን ድንገት ሾልኮ ይገባል። ከዛስ እግዚአብሔር እኔን መስማት አቁሟል፣ እግዚአብሔር እኔን ጥሎኛል። ነቢዩ ኤልሳ ወንድ ልጅ እንዲሰጣ ከጸለች በኋላ ወንድ ልጅ የወለደችው ልጅ ሲሞት እኔ የሚሞት ልጅ ስጠኝ ብዬ ተሳልኩ፣ ጸለቅኩ፣ ጠየቅኩ። እንዴ የሚሞት ልጅ አይደለም የጠየቅኩ የሚያድግ ልጅ ነው ብላ እዛ ሄዳ ንዝንዝ እንዳረገችው፣ ዛሬ ነዝንዘ ታሪክ ይቀየራል። አላቅም ለቀብር የሚሄድ ነገር መቆም ይጀምራል። እስኪ እንደዛ አልነገረኝም በለኛ። ዛሬ እግዚአብሔር ያልነገረ ኑሮ ከቤት ይነቀላል። እግዚአብሔር ያላሳየ መንገድ ከቤት ይነቀላል። እስኪ ዛሬ ይነቀል በለኛ። ሄደችና አልሰማሁ ማለት አልነገርከኝም፣ ይሞታል አይደለም ያልከኝ፣ ያድጋል ነው ያልከኝ። አየህ ሞገስ ስታገኝ እግዚአብሔርን ወጥረት ይዘዋለ። አላልከኝም አልጻፍክልኝም እኔ ምዕራፍ ውስጥ ይሄ የለም ከዛስ የዓለም ፍጻሜ በደረሰ ጊዜ ኖህ መርከቡን ጨረሰና ዝፍጥ መቀባት ጀመረ አሁን ጠዋፍ የሚሰራበትን ማንሳፈፊያውን መቀባት ጀመረ ለምን ምድርን ሊውጥ ያለ ዝናብ እንደሚዘንብ ሰማይ ይቀደድ እንደሆነ እግዚአብሔር ነግሮታል ሲቀባ አሁንም አልገባቸውም ዘንድሮ ስታመልክ ያልገባቸው ስትጸልይ ያልገባቸው መጽሐፍ እንኳን ስታነብ ያልገባቸው በመከራቀል መሸሸጊያቸው ትሆናለህ። ዮሴፍን ባሪ አድርገው ሲሸጡት ንጉሥ ሆኖ እንደሚጠብቃቸው አላወቁትም ነበር። ነካርግና ዛሬ የሸጣችሁኝ ነገ በንግሥና እንገናኝ በላቸው። ዛሬ እንደዚህ ነው የሚሆነው። ግንኙነታችን ይለያያል። ነካርግና ግንኙነታችን ይለያያል። አንዳንድ ጊዜ እግዚአብሔር እናንተ ጋር መጥቶ ሚያሳርፋችሁ የሚያመስላቸው እግዚአብሔር በጭራሽ እናንተን መጨረሻ ላይ ያያችሁ የጣላቸው ለሚመስላቸው ሰዎች ዛሬ ጨብጥና ንገረው። እግዚአብሔር ከአንተ ጋር ስራ ጀምሯል በለው። ጨልሟል በለው፣ ስራ ጀምሯል በለው። ማዕበሉ በስቷል በለው፣ ስራ ጀምሯል በለው። ቤት እየተናወጠ ነው በለው፣ ስራ ጀምሯል በለው። እያለ ከሰር ሲቀጣጠል እንደሚራገብ ሁሉ እግዚአብሔር ስራ ሲጀምር ነውጥ ይመጣል። ነውጡ ደግሞ ለለውጥ ይሆናል። ዘንድሮ የተነሳብህ ማዕበል መሻገሪያ ይሁን። እግዚአብሔር እኔ ስታለቅስበት ነገሩን የሰራ ይመስል ወጀቡን ጸጥ ያደረግና የከበቡኝ ተበተኑ ስትል ለካ ጥንጦ እየሰጠክ ነው እንጂ ተበትነው አይደለም አሉ። ልክ አንተ እፉ ብለ እርፍ ስትል ወጀቡ ይነሳል። ወጀቡ ተነሳ ማለት አንተ መጀመሪያ ላይ አለ ማዕቅም ትቶ አቅም ጨምሮልሃል። መኪና ሲነሳ የመጀመሪያ ማርሽ ላይ አይደለም፣ የሆነ ማርሽ ላይ ይሆንና ከዛ ይቀጥላል፣ ከዛ አራተኛ ላይ ይገባል። ሰማይ እንደዚህ ነው የሚያደርገው። በተነሳው ቁጥር እየጨመርክ ትሄዳለህ፣ እየጨመረብህ ይሄዳል። መከራው ይበዛል፣ እግዚአብሔር ያሻግርሃል። ነካርግና ባለቤቱ ይነሳል በለይ የመርከቡን ባለቤት የት እንዳስ የት እንዳስተኛ ፈልገው እንጂ ሹፌሩን ካፕቴኑን የት እንዳስተኛ ፈልገው እንጂ ማዕበሉን ሊያሰጥም ሳይሆን አቅምህን ሊያሳይ ነው። ኖህ ላይ ያ ሁሉ ማዕበል ሲነሳ፣ እግዚአብሔር ራሱ ማዕበል ያስነሳል። ለምን ሲባል አቋም አጥቶ መርከብ መስራት ካቆመ እድሉን ለሌላ ሰው ሊሰጥ ነው። ስለዚህ ማዕበሉ የተነሳብ አቋም ካጣ ለሌላ ሽግግር ሊያደርግብ ነው። አሁን ማዕበሉን የምትችልበት ጸጋ ይጨመራል። በሞገስ ያንን ጉዳይ ትሻገራለህ። ነካ አድርገውና፣ አቅም ካለ በለው። አቋምህን አይቶ በለው ድጋሚ አቅም ይጨምርልሃል በለው። የኤልዛቤልን ዛቻ ሰምቶ ከክትክታ ስር የተኛውን ኤልያስን መጣና ነካ አድርገውና፣ በል ብላ አለው። ህልም እየመሰለ ቶሎ ቶሎ በላ የተራበሰው እንደሚበላ በላና፣ ና ተኛ። አሁንም ለካ በጣም ሲጠግብ ነቢይ ይተኛል። ያው እኔ ስጠግብ ተኛለው። ከዛ አሁንም ነካረጉና በደንብ ብላ፣ ሩቅ ምድር ልትሄድ ነው አለው። አሁን ሩቅ ምድር ልትሄድ ነው ሲለው እዛ ጋ ዛቻ ፈርቷል። የብዙ ነቢያቶችን ነፍስ ያጠፋች የገደለች ኤልዛቤል ዛሬ ነው ነፍስን ወስዶ ብለዋለች። እግዚአብሔር ሞገስ የሰጠው ሰው፣ እግዚአብሔር የሚመራው ሰው፣ እግዚአብሔርን የሚሰማ ሰው ይፈራል። አዎ ይፈራል። ንጉሥ ኢዮሳፍጥ ፈርቶ አረ አለቀልኝ፣ የአባቶቻችን አምላክ የአብርሃም የኢሳቅ አምላክ አንተ አይደለህ? ይኸው ሊያጠፉኝ ነው፣ ወሬ አሁንም ነቢዩ የሰማው እዚህ ጋር ወሬ ነው፣ እዛ ጋር ወሬ ነው። ዛሬ እንደዚህ ነው የሚሆነው። ሞገስ ካለ ወሬ ይቆማል። አልገባሁም? እኔ ቤት በእኔ ህይወት እናቱ የወለደችው ጀግና ወሬ ይዞ አይመጣም። ለምን ሲባል ወረኛን የሚያስደነግጥ ሞገስ እኔ ጋር አለ። አሁን እኔ በደንብ ልንገርህ፣ ውጭ ሆኖ ያወራው አይደለም ጠላቴ፣ ወሬ ይዞ ይመጣ ነው ጠላቴ አሁን ለነቢያቶቹ ጠላት ወሬ ይዞ ይመጣል። ዛሬ ኤልዛቤል እገለዋለሁ ብላለች ያለው ነው ጠላት። ለምን መሰለ እግዚአብሔር መጀመሪያ እኛን ሲፈጥረን ውስጣችንን ከምትሰሙት ተጠበቁ ብሎናል። አሁን ሰው ከሚሰማው ካልተጠበቀ በስተቀር አንደኛ ሞገሱን ያጣል። ከተቀላለ ገለባ ነው የምትሆነው። የሚያይ ሁሉ ይንቅሃል። ፎሽፋሻ ክርስቲያን መሆን የለብህም። ስትሰማም ኮንትሮልት ማድረግ ትችላለህ። እግዚአብሔር ከኔ ጋር ነው አጃማካታያ ቦሰ ትላንት ያሻገረ ነገ ያሻግረኛል፣ ተነጎዳ ያሻግረኛል። ወረኞች ምን በሉ? ዝም በሉ። እኔ ኤልያስና ኤልሳ መሀል ያለው ግንኙነት እንዴት ደስ የነቢያት ልጆች ወረኞች ተሰብስበው ጌታ ዛሬ ሊነጠቅብነው ሲል ዝም በሉ ይል ነበር። አውቃለሁ ዓላማዬን። ዛሬ እንደዚህ ነው የሚሆነው። እናንተ ሞገሳሞች፣ ሞገስ ማለት እግዚአብሔር ነው። እግዚአብሔር ማለት መንገድ ነው። መንገድ ማለት መከበሪያ ነው። ዛሬ እንደዚህ ይሆናል። አብሮ የሚቀጥል ሞገስ እነዛን ይዘጋልሃል። ኖህ በመጨረሻ ባለቀ ሰዓት ዝናቡ ሰማይ ሊተረትር አንድ ቀን ሲቀረው እግዚአብሔር በነገረው መሰረት ኖህ በር ከፈተ። ለምን ሲባል የናቁትን ሁሉ ሊያስገባ ሴትና ወንድ፣ ሴትና ወንድ። ደግሞ በጣም የሚገርማችሁ ነገር ኖህ እባብንም ጊንጥንም አባጮጋሬንም ሴትና ወንድ፣ ሴትና ወንድ እያደረገ ነው ያስገባው። ታዲያ ሴትና ወንድ ቁንጫ ሴትና ወንድ እንዴት ታወቀ? ተባዮችንም ጭምር አስገብቷል እኮ እነሱ እኮ ናቸው የበዙት አሁን እነዚህን ሲያስገባ በምን ለያቸው በሞገስ ሞገስ ካለ ሰውየውን የውን አይቶ ታውቀዋል አንተ ጋር ይሄ የሚታይ ሞገስ ብቻ አይደለም የሚያነብ ሞገስ አለ